አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ የተከበሯችሁ የኦሳማ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን ዛሬ ደግሞ በትዕዛዛችን መሰረት ሰርተን ያስረከብነውን ኪችን ካብኔት ነው ወደ እናንተ ይዘን የመጣ ነው። እንደምትወዱት ተስፋ አረጋለሁኝ። በቅድሚያ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ደግሞ ላይክ ላይክ በማድረግ ቪዲዮን ጀምሩት። እጅግ ዘመናዊና ምርጥ የሆነ የኪችን ካቢኔት እቃ ነው ወደ እናንተ ይዜ የመጣሁት በላምሌት የተሰራ በነጭ ከለር እንግዲህ በዚህ መልኩ ሰርተን አስረክበናል። እናንተም ደግሞ ማዘዝ ከፈለጋችሁ ታች ላይ የማስቀምጥላችሁን ስልክ ተጠቅማችሁ ማናገር ትችላላችሁ። 24 ሰዓት ኦንላይን ታገኙናላችሁ። በዋትሳፕ በኢሞ በቴሌግራም ደውላችሁ ማናገር ትችላላችሁ። ኦሳን ፈርኒቸር ሁልጊዜ እንግዲህ አዳዲስን እቃ እያወጣን እንገኛለን። አልጋ፣ ቁምሳጥን፣ ኪችን ካቢኔት፣ ቡፌ፣ ሶፋ፣ መጅሊስ ወደ እናንተ እያቀረብን እያደረስን በዚህ መልኩ እንገኛለን። ዛሬ እንግዲህ ባለተራዋ እህታችን በዚህ መልኩ ሰርተን አስረክበናል። እንደምትወዱት ተስፋ ረጋለሁን እናንተም እንግዲህ እንደዚህ አይነት ውብ የሆነ እቃ ማዘዝ ከፈለጋችሁ አሁንም በድጋሚ ታች ላይ የማስቀምጥላችሁን ስልክ በ0945 039298 ላይ ደውላችሁ ማናገር ትችላላችሁ። ኦሳን ፈርኒቸር ነኝ። ቀጥታ ወደ መረጃው የማልፍ ይሆናል እንግዲህ ዛሬ ወቅታዊ ዋጋ የኪችን ካብኔት ስንት ብር ነው የሚለውን ነው የምናየው። እንግዲህ ውስጡንም በሰፊ ሁኔታ የማሳያችሁ ይሆናል። አሁንም በድጋሚ አብራችሁን ሆኑ። የዚህ ካሬ ዋጋ እንግዲህ በአጠቃላይ ስድስት ካሬ ነው። እናንተ ማባዛዝ ያለባችሁ አንድ ካሬ ስንት ብር ነው የሚለውን ነው። ቤታችሁ በሰፋ ቁጥር ወይም ደግሞ ቤታችሁ በረዘመ ቁጥር ያው ካሬውን ስለሚጨምር ብሩ አንድ ላይ ማባዛዝ ነው። አንድ ካሬ 12 ሺህ ብር ነው ኪችን ቦርድ ሳይጨምር ማለት ነው። ኪችን ቦርድ ከጨመረ ያው ዋጋው ይጨምራል። ያንን ታሳቢ ተደርጎ ይሰራል። ለእህታችን በዚህ መልኩ ሰርተናል። ብዙ የዲዛይን አማራጭ አሉ። ከሶሻል ሚዲያ ላይ አውርዳችሁ እኛም ማሰራት ትችላላችሁ። በዚህ በአማረ መልኩ ቤታችሁ መጥተን የምንገጥም ይሆናል። እንግዲህ ደውላችሁ ማዘዝ ብቻ ነው። በመላው ዓለም ላይ የምትገኙ ካላችሁ በቦታ ሆናችሁ እኛም ማዘዝ ትችላላችሁ። በአማና ሰርተን ቤታችሁ የምናስረክብ ይሆናል። ማንኛውም ሰው ሰርፕራይዝ ማድረግ የምንችል ይሆናል። የተለያዩ እቃዎችንም የምንሰራ መሆኑን በዚሁ በድጋሚ ነግራችኋለሁኝ። በጣም ውብና ማራኪ የሆኑ ስራዎች አሉ። ከዚህ በፊት የለቀኳቸው ታች ላይ ገብታችሁ መመልከት ትችላላችሁ። እንደምትወዱ ተስፋ አረጋለሁኝ። ወሳን ፈርኒቸር የሁል ጊዜ መርጫችሁ ይሁን። ማንኛውም ቦታ እየሰራ እያደረሰ ይገኛል። እናንተም የዚህ እድል ተጠቃሚ ሆኑ። ውስጡንም በዚህ እንደምታዩት በጣም ሰፊ ነው። ይሄኛውም መሳቢያውን በስላይደር የተሰራ ሲሆን በጎን በኩል እንደፈለገ እንዲሸራትት ተደርጎ ነው የተሰራው። ምንም እንከን የማይወጣለት ስራ ነው። ኃላፊነቱን የምንወስድ ይሆናል። የሁለት ዓመት ዋስትና ያለው እቃ ነው እንግዲህ